ግሩም ነበረ። ብሩክ ሰለሞን የተሾመ ምትኩን ሞት አገላግሎኝን ውብ አድርጎ አቅርቦልናል። በጣም አሪፍ፣ መልካም እድል። ብሩክ፣ እንዴት ነህ? በጣም ቆንጆ ምርጫ ነው፣ ያው ከዳኛ ከቀረበልህ ከዳኛ ምርጫ ውስጥ ማለት ነው። እና ምን እንደ ገረመኝ ታውቃለህ? ይህንን ዘፈን ልትዘፍን ሲሆን ወይኔ ለምን መረጠው እያልኩኝ ስጋት አድሮብኝ ነበር። ግን በፍጹም በቃ በጣም ትክክለኛ ውሳኔ ነው። እንኳን መረጥኩው። ይሄንን ሙዚቃ ይወጣዋል አይወጣውም፣ ከሱ ድምጽ ባህሪ ጋር ይሄዳል ላይድም እያልኩኝ በጣም አሻሚ ሀሳብ ውስጥ ነበርኩኝ። ግን በጣም ቆንጆ አድርገን የተጫወትን። በጣም ቆንጆ ነው። ብዙ ነገሩ በጣም ቆንጆ ነው። አጠር አድርጌ ሁለት ወይ ሶስት ነገር ብቻ ልንገርህ። የመጀመሪያው አሁን እንደዚህ አይነት የዜማ ቅርጽ ያላቸው ሙዚቃዎች ሲሆኑብህ ባህሪውን ማጥናት ነው የዘፈኑን ባህሪ ለምሳሌ በጣም የሙዚቃው ግርግር የለማ ከጀርባ ትንሽ ሉፕ የሚያደርግ ነገር ምናምን ትንሽ ሰፖርት የሚያደርግ ነው እንጂ ያለው ሌሎች ሙዚቃዎች ላይ ያለ አይነት የቅንብር መንገድ በጣም ግሩቪ የሚጮህ ምናምን እንደዚህ ሚል መሳሪያ የሙዚቃ ግብአት የለውም። ሶ እንደዚህ ሲሆን ማለት መሰለ ሙሉ ሪስፖንሲቢሊቲው ሙልት አድርጎ ሙዚቃውን በሙሉ ግርማ ሞገሱ የማቅረብ የድምፃዊ ኃላፊነት ነው ማለት ነው። በዛ ልክ ትልቅ ድምጽ ማውጣት በዛ ልክ ሁሉን ነገር ጉለቱን ሁሉ መሸፈን ሙዚቃ መሳሪያ ይሞላ የነበረውን ነገር ሁሉ አንተ ምን ኢሞሽኑን ምኑን ኤቭሪቲንግ ሁሉንም የድምጻዊ ኃላፊነት ነው ማለት ስለዚህ እንደዚህ አይነት ሙዚቃዎች ሲሆኑ ባህሪያቸውን አጥንቶ ኦኬ ሁሉም ጫና እኔ ጋር ነው ያለው ብሎ ማሰብ ማሰብና በዛ ልክ ለማድረግ መሞከር ማለት ነው። ሌላው ደግሞ ወደ ላይ ያሉትን የዜማ ክፍሎች በጣም ቆንጆ ነው የምትጫወታቸው። በቃ ልክ ባህሪው በደንብ ይመጣል። ቅኝቱ ከባድ ነው ሙዚቃ ያለበት ምናምንና የታችኛዎቹ ጋር ግን የሆኑ የቸገሩ ነገሮች አሉ። አሁን ቅኝቱ በደንብ ከብዶል የታችኛው ላይ በደንብ ያስታውቃል። በደንብ ከቅኝት ስትፈርስ ማረፊያ ቦታዎቹ ሚ ስታረግ ቅላጼዎች ውስጥ ከርቮች ውስጥ ምናምን ከኪስ ውስጥ ወጣ ምናምን በደንብ ይሰማል። ና ከሱ ውጭ ብዙ ነገሩ ጥሩ ነው። አየህ አሁን አስተያየቶችን ቀንሰ ቀንሰ ቀንሰ ሁለት ነገር ሶስት ነገር ብቻ ነው እያወራ ያለ ነው። ይሄ ደግሞ ያለህበትን እድገት ፕሮግረሱን ሁሉን ነገር ለውጥህን የሚያሳይ ነው። ና በጣም አሪፍ ነው። እኔ እነዚህ ነገሮች ናቸው ያሉኝ። እሺ ብሩክ፣ የተሾመ ምትኩን ሞት አደላድሎኝ የሚለውን ዜማ በትክክል የሚመቸን ዜማ ነው የመረጥከው። በምርጫም ተደስቻለሁ በጣም የደነቀኝ ብሩክ ብሎታል። ይሄ በቃ እንዴት ይሆንለት ይሆን? በዚህ ባለው ኤክስፒሪያንስና የመድረክ አቅም ይህን ዘፈን መስፈን ይችለው ይሆን ወይ፣ ባህሪው ይገባው ይሆን ወይ ብዬ እኔም ስጋት ነበረኝ። አንተ ግን ይዘው ስትመጣ ስጋቴን ሁሉ ነው ያስወገድከው። በጣም በጥሩ ሁኔታ ተጫውተዋል። ድምጽህም በራስህ ስታይል በራስህ ድምጽ ነው የተጫወትከው። ይሄም ሊደነቀልህ የሚገባ ነው። ይሄ ዘፈን ምን ይፈልጋል ብሎ ብለን ብንጠይቅ የዚህ ዘፈን ዋና ፈተናው ነው፣ ከኋላ ማጀቢያ ሙዚቃው አለ። ራውንድ የሚያደረገው የሆነ ሉፕ እያደረገ ተመሳሳይ የማጀቢያ ሙዚቃ ነው ከኋላ ያለው። ያንን እየጠበቁ ቦታው ላይ መግባት አንዱ ከባዱ ፈተና ነው። እሱም ተወጥተዋል። ሁለተኛው ፈተና ምንድን ነው? የዚህ ዜማ ስሜቱን ማጋባትና ቅኝቱ ውስጥ ሆኖ በደንብ ያን ዜማ የሚፈልገውን አይነት አዛዜም ማስተላለፍ ነው። እዚህ ላይ ጥያቄ አለኝ። ስሜት ላይ ትንሽ ጎደል ብሎብኛል። ምክንያቱም ተሾመ ምትኩ በሚዘፍነው የዜማው እንዴት ነው ስሜት ልክ አልገባልኝም፣ እና እዚህ ላይ መጠንቀቅ አለብን። የምትመርጠውን ዜማ ሁል ቀን ምን ስሜት ነው ማስተላለፍ ያለብኝ የሚለውን ቃሉን ለመጠበቅ ያለ ነው አይደል? ሞታደላሉኝ አፈር እስኪጫ ነኝ ቃሌን አላጥፎውም ከአንቺ ጋር ነኝ ነገር ነው አይደል? እንደዚህ አይነት እና በጣም ቃሉን ለመጠበቅ የሚፈልግ ሰው በጣም ታማኝ ሰው አይነት እና እሱን አይነት ስሜት ወደኛ ማስተላለፍ መቻል አለብ ማለት ነው። ስሜ ማጋባት ላይ ትንሽ ጎደል ብሎብኛል። ይሄ ዘፈን ምን እድል ይሰጥ ነበር ብለን ደግሞ ብናስብ፣ አንተ አሁን ሌቭል እየጨመረ ነው ያለው፣ የምናወራቸው ነገሮች፣ አንተ ላይ የምንሰጠው ኮሜንቶች እያነሱ መጥተዋል። ብሩኬ እንዳለው ለምን? የተሰጡን ሀሳቦች በደንብ ተግባር ላይ እየዋልክ ስለ መጣ ማለት ነው የአደማመጥ ስልትህም ሙዚቃ የምታይበትም ነገር ተፈጥሮ በደንብ ሰጥታለች። ስለዚህ ማስተካከል ያለብህን ነገሮች ብቻ ነው እዚጋ የምንነግርህና እሱም በደንብ እንድታዳምጥና ለወደፊት እንድትጠቀምበት ነው። ይሄ ዘፈን ምን እድል ይሰጣል ስንል ቫልዩ አድ ማረግ ግዴታ አይደለም፣ ግን ይሄ ዘፈን በደንብ አድርገህ የሆነ መሀከል ላይ የሆነ ቦታ ጋር ያንተን ጉሮሮ የሚፈትሽ ነገር በደንብ አድርገህ ልት አንጎራጉርበት የምትችልበት እድል ይሰጥ ነበር። ምክንያቱም ከኋላ ያለው የማጀቢያ ነገር እንደሰማው ብዙ አይደለም፣ ግርግር የሌለው ነው፣ የአንተ ቦታ ነው። ስለዚህ አንተን የት ድረስ ጉሮሮህ መሄድ እንደሚችል ምን ያክል ማንጎራጎር እንደምትችል እድል ይሰጥህ ነበር እና እንዲህ አይነት ዘፈን ስትመርጥ እድሉን ተጠቀምበት። እሺ። በተረፈ ከቅኝ ጋር በተያዘ የተወሰነ ቦታ ጋር ችግር ነበር። እነዚህ ነገሮች ካስተካከልክ በጣም ቆንጆ ነው። በርታ። እሺ። ድምፃዊ ብሩክ ብሩክ በደንብ ዝግጅት እያደረክ እንደሆነ ነው የሚያስታውቀው። ቅድም በአንቾ የሙዚቃ በተፈራ ነጋሽ መጣ፣ አሁን ደግሞ ባቲ ሜጀር ላይ ባለው በተሾመ ምትኩ ይሄ ድምፃዊ የሚፈተንበት ቅኝቶችን እያነሱ መጫወት በጣም የሚያበረታታ ነገር ነው እና በዚህ አጋጣሚ ባቲ ሶስት አይነት ስኬሎች አሉት። ባቲ ማይነር የምንለው አለ። ባቲ ማይነር ብዙ የሀገራችን ሙዚቃዎች ብዙ ዘፈኖች ያለበት እንትን ነው። ከዛ ባቲ ሜጀር የምንለው በጣት የሚቆጠሩ በዚህ እንግዲህ በሰፊ በሆነበት እንትን ውስጥ ባቲ ሜጀር ላይ በጣት የሚቆጠሩ ሙዚቃዎች ነት ባቲ ሊዲያ ምናልባት የማውቀው ሁለት ሙዚቃ የማይበልጥ ም እኔ የቴዎድሮስ ታደሰን ከተማው የሚለው ሙዚቃን መጨረሻ ላይ ና በጋዜ የሰሩት ነው። ስለዚህ እነዚህ አይነት ቅጅቶችን አንስተ በመስራት በጣም አሪፍ ነው። ይሄ መቀጠል አለበት ማለት ነው። አንድ ነገር የገባ ነገር አለ። ደስ ብሎኛል። ይሄ ሜሎዲ ዘፈኑን ብቻ ሳይሆን ሐሳቡንም ግጥሙንም በደንብ አሰምተ ምዘፍነው ነገር በደንብ ይበረታታ ነው። መቀጠል አለበት ማለት ነው። ይሄ የተነገሩ ነገሮችን አላነሳም ብዬ ነው። እነሱም በደንብ አስባቸው ማለት ነው። ሌላው ዳይናሚክስ ምናምን በጣም ጥሩ ነው እየሰራ ያለኸው ስለዚህ ይሄ ዝግጅት በደንብ ቀጥሎ ወደ ውጤት መምጣት አለበት ማለት ነው። መልካም እድል በኝ ይላል። ዳኞችን እናመሰግናለን። ብሩክንም መልካም እድል ብለነዋል። ከዚህ በኋላ ስራውን አጠናቋል። ከጀርባ ሆኖ የቀሪ ተወዳዳሪዎች ስራን መጠናቀቅ ይጠባበቃል። ሶስት ተወዳዳሪዎች ብቻ የዳኞች ምርጫ ስራዎችን አላቀረቡም። እነሱ ሴትኞቹን ሙዚቃዎች መረጡ። በምን መልኩ ያቀርቡታል የሚለውንም ምናይ ነው የሚሆነው። የዚህ ሰዓት አጋሮቻችን እናመስግን። ቫቲካ የጸጉር ቅባት፣ አያት ሪል ስቴት፣ አዋሽ ባንክ አጋሮቻችን ናቸው። እናመሰግናለን። ከመልእክቶች በኋላ እንመለስ።